በስማ ወወልድ መንፈስ ቅዱስ አሃዱ አምላክ አመስራ ወሰዱሱ ለመጋቢት በዛቲ ዕለት፣ አንድ አምላክ በሆነ በአብ ወወልድ በመንፈስ ቅዱስ ስም መጋቢት 26 በዚች ቀን የከበረችና የተመሰገነች ድንግሊቱ ኢዮጵራክስያ አረፈች። ይችም የተቀደሰች ብላቴና የንጉሥ አኖሪዎስ ዘመዱ ለሆነ በሮሜ ከተማ ከቤተ መንግሥት የአንድ ታላቅ መኮንን ልጅ ናት። የሚሞትበትም ቀን በደረሰ ጊዜ እርሷን ልጁን ለንጉሥ አኖሪዎስ ይጠብቃት ዘንድ አደራ ሰጠው። አባቷም ካረፈ በኋላ ለአንድ ታላቅ መኮንን ልጅ ንጉሥ አኖሪዎስ አጫት። በዚያም ወራት እናቷ የመሬቷን ግብር ልትቀበል ባሏ የተወላትን የአትክልት ቦታዎቿ የሚያፈሩትን ይህችንም ቅድስት ብላቴናዋን ከእርሷ አገር ወሰደቻት። እድሜዋ ዘጠኝ አመት ሆኖ ሳለ አስከትላት ወደ ግብፅ ሄደች። ወደ ግብፅ አገርም በደረሱ ጊዜ ሥራቸውን እስከሚፈጽሙ በአንድ ደናግል ገዳም ውስጥ ኖሩ። በዚያ ገዳም ውስጥ የሚኖሩ ደናግል ለገድል የተጠመዱ ናቸው። የሥጋ መብልን፣ ቅባትም ቢሆን ጣፋጭ ፍሬዎችንም ምንም ምንም አይበሉም ወይንም ቢሆን ከቱ አይቀምሱም። ያለምንጣፍም በምን ላይ ተኛሉ። ኢዮጵራክሲያም በዚያ ገዳም ውስጥ መኖርን ወደደች። ገዳሙን ከምታገለግል መጋቢዋ ጋር ተፋቅራለችና መጋቢዋም አንቺ ከዚህ ገዳም ወጥተሽ ተመልሰሽ እጮኛሽን ላትፈልጊ ቃል ግቢልኝ አለቻት። ኢዮጵራክሲያም በዚህ ነገር ቃል ገባችላት። እናቷ ስራዋን በፈጸመች ጊዜ ወደ አገሯ ልትመለስ ወደደች። ልጇ ግን እኔ የዚህን የኃላፊውን ዓለም ሙሽርነት ስለማልሻ ራሴን ለክብር ባለቤት ለጌታ ኢየሱስ ክርስቶስ ለሰማያዊ ሙሽራ ጥቻለሁ ብላ ከእርሷ ጋር መመለስን አይሆንም ማለች። ብላቴናዋ ከእርሷ ጋር እንደማትመለስ በተረዳች ጊዜ ገንዘቧን ለድሆችና ለጦማዳሪዎች መጽውታ ከልጇ ጋር በዚያ ገዳም ብዙ ዘመን ኑራ ከዚያ በኋላ አረፈችና በዚያው ቀበሯት። ንጉሣ ኖሪዮስም የኢዮጵራክስ እንደ ሞተች ሰምቶ አጫት ያገባት ዘንድ ኢዮጵራክስ ያን እንዲያመጧት መልእክተኞችን ላከ። ቅድስቲቱም ንጉሶ እወቅ የክብር ባለቤት ለሆነ ለሰማያዊ ሙሽራ ለጌታ የኢየሱስ ክርስቶስን የራሴን ሰጥቻለሁና ቃል ኪዳኔን መተላለፍ አይቻለኝም ብላ ወደ ንጉሱ ላከች። ንጉሳ ኖሪዎስም መልእክቷን በሰማ ጊዜ ያደነቀ፣ ስለ እርሷም ማለቀሰ። እርሷ በእድሜዋ ታናሽ ብላቴናናትና ይህች የከበረች ኢዮጵራክሲያ ታላቅ ተጋድሎን ተጋደለች። ለመንፈሳዊ ሥራ እጅግ የተጠመደች ሆነች። በየሁለት ቀን ሁለት ሁለት ቀን እያከፈለች መጾም፣ ከዚያም በየሶስት ቀን ሶስት ሶስት ቀን ትጾም ጀመር ከዚያም በየሰባት ቀን ሰባት ሰባት ቀን የምትጾም ሆነች። በተለየች በከበረች አርባ ጾም ምንም ምንም የምትበላ ያልሆነችም። ሰይጣንም በእርሷ ላይ ቀንቶ አስጨናቂ በሆነ አመታት እግሯን መታት። ብዙ ቀኖችን በሕማም ኖረች። ከዚያም እግዚአብሔር አርቶላት ከዲዋ ዳናት። በሽተኞችንም ታድናቸው ዘንድ በሽተኞችን የምትፈውስበትን ሀብት ሰጣት። ለእመምኔቷና ለእህቶቿ ደናግል በመታዘዝ ታገለግላቸው ነበር። በእህቶች ደናግል ሁሉ ዘንድ የተወደደች ናት። ባንዲት እለትም እመምኔቷ አክሊላትንና አዳራሾችን እንዳዘጋጁ ራይን አየች። እርሷም እያደነቀች ከልጆቼ ለማን ይሆን ይህ የሚገባት ስትልል፣ አክሊላትና አዳራሾች የተዘጋጁላት ለልጆች ለኢዮጵራክሲያ ነው። እርሷም ወዲህ ትመጣለች አሏት። ይህንንም ራእይ ለደናግሎች ነገረቻቸው። እግዚአብሔርም ከዚህ ዓለም መከራ ሊያሳርፋት እስከወደደበት ቀን ለዮጵራክሲያ እንዳይነግሯ ታዘዘቻቸው። ከዚህ በኋላ በሆድ ዝማ ህማም ጥቂት ታመመች። ሁሉም ደናግል ከመምኔቷ ጋር ወደ እርሷ ተሰበሰቡ። ያቺ ቃል ኪዳን ያስገባቻት የምትወዳት መጋቢዋን መጣች። በእግዚአብሔርም ዘንድ እንታሰናብታቸው ለመኗት። እርሷም በጸሎታቸው እንዲያስቧት ለመነቻቸው። ከዚያም አረፈች። የተቀደሰችና የተከበረች እርሷ እህታቸውን አጥተውታልና ድናግሉ እጅግ አዝነው አለቀሱ። ከዚህ በኋላ የምትወዳት የገዳሙ መጋቢ የነበረች አረፈች። ከእርሷም በኋላም መምኔቷ ጥቂት ቀን ታመመች። ድናግሎችንም ሰስባ በላያችሁ የምትሾሙትን መምኔት ምረጡ። ስለ እኔ ኢዮጵራክስ ያለም ምናለችና እኔ ወደ ጌታ ኢየሱስ ይሄዳለሁ አሁን ግን ደጁም በላይ ዘግታችሁ ሂዱ አለቻቸው። እነርሱም እንዳዘችቻችሁ አደረጉ። በማግስቱም ማልደው ማለድ ብለው ሲደርሱ አርፋ አገኟት። የሊም የከበሩ እናቶች በረከታቸው ከእኛ ጋር ለዘላለሙ ትኑራሜ። ሰላም ሰላም ለእለ ረከብዋ በሐሲስ አመላከ አብሃ እምዘይእቲ ነአስ ትቤ ከመዝ በመንፈስ ቅዱስ እንዘታ ጸይኩ ለሰማያዊ ክርስቶስ ተሰጦ ተቃላ ሰሚዮ አንከረ ንጉሥ። በዝችም ቀንድ አግመኘ ቅዱስ ፍርፍሬዎስ መታሰቢያው ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብ ለፍርፍሬዎስ ክቡር ብእስ የእግዚአብሔር ሕይወቴ ትጽናም ትንሣኤ ህማ ሞጻር እመነታ አውኮ ውስተ ማይ ከላ ለባይር ከመ በመልክት ትጸንህ አመር በዝችም ዕለት የክብር ባለቤት ጌታችን የደቀ መዛሙርቱን እግር አጠበ። እንዲህም አላቸው፤ እናንተም ለባልንጅሮቻችን እንዲያድርጉ ደግሞ የአዲስ ኪዳን የቁርባን ሥራት ታሳያቸው። አሁንም በዝች ዕለት የክብር ባለቤት ጌታችንን ለአይሁድ ይሁዳ አሳልፎ ሰጠው። ነቢያት ትንቢት እንደተናገሩ የሽያጩን ዋጋ ሰላሳ ብር ተቀበለ። ይቅርታው ቸርነቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኖራ፣ አሜን። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሰዋለው። ስጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነውና፣ ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእሱ ኖራለው። እግራቸውን አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረጋችሁላችሁን ታስታውሳላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠሙ እናንተ ደግሞ እርስ በርሳችሁ እግራችሁን ተተታጠቡ ዘንድ ይገባል። ዛ አቅረብኩ ማይሌታ ዘኪሬ አእላፈ ለምልተጸምዱ ከዘልፈ ለላ ነብብቶ ከብዘንዴቴ መጽሐፈ